እስኪ ቪዲዮ አይተን እንምጣና እና አስተያየታችሁን ኮሜንት ላይ ታስቀምጣላችሁ ማለት ነው። ይህ ቪዲዮ አይተ የተረገሙ ናቸው የተረገሙ ደስታ ሌዳሞና አንደኛ ይሄ ማን ነው? አብርሃም ማርሻለሁ በቃ ማና ሙልቅተ ጉደ ሰውን ገፈው ጨርሰው ደሙን ጠጥተው የሲዳማን ሕዝብ አጥንቱን ስጋውን ከለው ላይ ገፈው ግጠው ሕዝቡ ፓራላይዝ ሆኖ ነው ያለው። ምድሪቷን ፓራላይዝ አድርጓል። ሕዝቡን ፓራላይዝ አድርጓል። ኪነ ጥበቡን ደግሞ መጫወቻ አድርገውቷል። እነሱ እንደፈለጉ ሀሴዱ ግድ ማና ሙልቄተ ጉዴ ማና ሙልቹ አስተ ሙልቹ አስተ ቫምፓይሮች ናቸው። አምስት አምስት ሳንቲ ደሞ አያመጡም። ቡሽሪ ዳብቶ አለ ተወገሽ ሳም የው ሙሳ ኮኒክ አደሙ ነከዚ በኋላ አለቃቸው ከዚ በኋላ አለቃቸው አደለም ሽልማት ሊሸልሙ ለቶክቻው እኔ እዛች አገር ላይ የተሰሩ ያሉ ኮንሰርቶች ላይ ራሱ በቅደም ይፈሳል እያልኩ ነው እየሰራ ያለሁት እየተጋደልኩኝ ሲዳምኛ ሙዚቃ እንዳይቀርብ ቶኪቻ የሚባል ሰው እንዳይሰራ መድረክ ላይ እንዳልወጣ ትላልቅ ጥረት እየተደረገ ትላልቅ ግፊያ እየተደረገ በቃ ብዙ ነገሮች እየተደረጉ ያንን ሁሉ ሀስል አልፌ እሞታለሁ ዛሬ ወይ እናንተ ትሞታላችሁ ወይ እኔ እሞታለሁ እያልኩ ነው መድረክ ላይ ወጥቼ እየሰራ ያለሁት ቴኔ አፊ ነው አፌው ቴኔ አፊ ነው አፌው ዲያስፖራውም ቢሆን እስከ ዛሬ ድረስ ዝም ብሎ እኔ በታሺ እየተዝናኑ አይደለን? በጨምበላላ በዓል ሲመጣ እየተዝናኑ አይደለ? ከዛ ውጭ እኛ እንታሰብ፣ የሲዳማ ኪነ ጥበብ ባለሙያ አይታሰብም። የኦሮሞ አርቲስት እስኪ ማነው? እስኪ ደና መኪና የሌለው ማነው? እስኪ ደና ህይወት የማይኖር ማነው? እስኪ ደና ቤት የሌለው ዋችት? የሲዳማ ባለሀብት ግን የጅብ ጅብ መንጋ የጅብ የጅብ መንጋ ለእኛ ከመስጠት እኛን ከማቅረብ ይልቅ ለባዕዳን የሚያፈሱት ሚሊዮን ብር ማዓት የሲዳማ ባለስልጣናት ለባዕዳን ሚሊዮን ብር ያፈሳሉ። ለአፊኒ ፊልም አምስት ሚሊዮን ብር መድበው ለአፊኒ ፊልም ትልቅ ውበት የሰጠውን ይንን የቶክቻውን ሳውንድ ትራክ ሀምሳ ሺህ ብር እሱንም በስንት መጎተት በስንት አሁን ኮኒካ ላይ ኮኒካ ጀመሬ ጀምረ ለጉሬ ሙንስ አለቃቸውን ከዚህ ማታ ጀምረ ዛሬ ተነስቻለሁ። ኖ ዋን ካንት ስታፕ ሚ በቃ ማንም አያቆም። አማ ኢልቴሲቲ ይውርሳ እነሱ አይወርዱም አይወርዱም ከእነሱ ከወጡበት ወንበር ላይ እነዚህ ሰዎች እኮ ለፌዴራል መንግስት መቅረብ ያለባቸው ለህግ መቅረብ ያለባቸው ወንበዴ ዘራፊዎች ናቸው፣ ብሎድ ክላት ዘራፊዎች ናቸው።

እነሱ እንዲያንቀጠቅጡን እዛ፣ በቃ ተሸማቀን፣ በቃ ፈርተን እንድንኖር። አንድ ቀን በሰላም ሰርተን እናቃለ። በጦርነት ነው የሚሰራው፣ በጦርነት ነው የሚሰራው። ኦሮሚያ ክልል ላይ ሄዶ የትኛው አርቲስት ነው እንደፈለገ ተዝናንቶ ዘፍኖ ይመጣው? ማለትም እንደፈለገ ሆኖ የኦሮሚያ አርቲስቶች ተገፍተው እሱ ተዝናንቶ ዘፍኖ ይመጣው? ማን ነው የኦሮሚያ አርቲስቶችን ሳያካትት እነሱን በደንብ የአገሪቷን ተወላጆች፣ የብሔሩን ቋንቋ ተናጋሪዎች፣ የሀገሪቷ ያፈራቻቸውን አርቲስቶች ሳካትት እነሱ የሌሉበት ኮንሰርት ወንድ የሆነ ይዘረጋል። ትግራይ ክልል፣ አማራ ክልል ሄዶ ይዘረጋል። ወላይታ ክልል፣ አርባ ምንጭ፣ የትኛውም ክልል ሄዶ ያዘጋጃል? ሐዋሳ ግን ሲመጣ እኛ በስንት ጸብ ነው የምንሰራው፣ በስንት ልመና ለምን ንቀው፣ አስንቀውናል። ምሸሚሽሽ ነው፣ ንኬ ማንወታት ነው።

ጠዋት ከማንም ባለ ጉዳይ ጋር በወንበር ላይ ቁጭ እላለሁ። ሰባት ሰዓት እሱ ተዝናንቶ ጨርሶ ሲወጣ በቃ የዛሬ ሳምንት ይለኛል። እሺ ብዬ ታግሼ የዛሬ ሳምንት ጅ ስመለስ አሁንም እንደፈለገ ሆኖ ሰባት ሰዓት የገባ አስራ ሁለት ሰዓት ሲወጣ እኔ ቀጥሮኝ ድጋሚ ይወጣል። ሶስት ዓመት ሙሉ እንደዚህ እያደረገ እያመላለሰ ተጫውቶብኛል እና በጣም ነው ማዝ ነው በጣም ያንን ሁሉ ታግሼ እስከ ዛሬ ድረስ አልፍ እዚህ ደርሻለሁ። አሁን ግን ወንድ እናቱ የወለደችው ወንድንን ያስቆመኛል? ማንም አያስቆመኝም። አለቃቸው አብርሃም ማርሻለሁ። እንን ስታይ የምትኮሳተረው ፊትን ብታጠቁረው ነገር እግዚአብሔር ይገስዝህና አለቅህም። አንተንም ደስታ ሌዳሞ፣ ወንበዴዎች ናቸው የለየላቸው ወንበዴዎች። ፓራላይዝ ያረጋቸው ሲዳማ ፓራላይዝ። ከተሾሙበት ቀን ጀምሮ ስቲል አንቲል ቱደይ ስብሰባ፣ ስብሰባ፣ ስብሰባ የትኛው ባለ ጉዳይ ነው ተስተናግዶ የሚያውቀው? ማን ተስተናግዶ ያውቃል? ማን ነው እሱ ተስተናግዶ የሚያውቀ? እስኪ ተስተናግዶ ተደስቶ የመጣ ከዚህ የሚሄደውን ህዝብ። ሌላው ህዝብ እንደፈለገ ነው ፋኖ የሚወጣው እንደፈለገ ተስተናግዶ የሚፈልገው ነገር ተደርጎለት የሚፈልገው ነገር ተደርጎለት የሚፈልገው የጠየቀው ነገር ሁሉ በፍጥነት ተደርጎለት። አይነኩም እነሱ፣ አይወርዱም እነሱ አይገመገሙም። እነሱ ምንድን ናቸው እነሱ? ሐውልት አደሉ ሐውልት እንኳን እየፈረሰ አደል እንዴ በልማት። ምንድን ናቸው እነሱ? በጣም እጅግ በጣም አዝኛለሁ። እጅግ እግዚአብሔር ይመስገን። ከእንደ እነዚህ አይነት ሰዎች ደግሞ እጅ ሽልማት ባለመውሰዴ እግዚአብሔር አመሰግናለሁ። ይሄ ይህም በኛ ቦታ አለ። ትክክል ነው። አርቲስቱ ትክክል ነው ብላቸው የምታሰቡ ካላችሁ ኮሜንት ላይ መታችሁ ትክክል ነው ብላችሁ ኮሜንት አርጉልኝ። ይህ ቪዲዮ ደግሞ እስኪ ለሁሉም ለሁሉም ባለስልጣናት የሚደርስ ሼር አርጉት። ይሄ ነገር እኛም ቦታ አለ። ስለዚህ ሁላችንም የሚመለከት ነገር ነው። ስራ ቪዲዮ የሰራት ሁላችሁም ኮፕሊክ ሼር አርጉት ን